ዛሬም ነገ እነግርሃለሁ። እናት ከወለደች ከዚህ በኋላ ስለ አባቶች አንድ ላይ ፕሮቴስታንቱ ተሻምቶ ሊወስድብን ነው። ሰላም ኦርቶዶክሳውያን ባለማተቦች እንደምን አላችሁ? ሁላችሁም በያላችሁበትና ሰዓትና አቆጣጠር እንደምን ዋላችሁ እንደምን አረፈዳችሁ? አብዛኞቻችሁን በቲክቶክ ፕላትፎርም ልታቁኝ ትችላላችሁ። እነሆ አሁን ደግሞ ወደዚህ ወደ ዩቱብ መጥቻለሁ። ይህን አካውንት ሰብስክራይብ በማድረግ እንድትጀምሩ ስል በሉ እግዚአብሔር ስም እጠይቃለሁ። የዛሬው ርዕሰ ጉዳያችን የሚሆነው ብፁ አባታችን አቡነ አብርሃም ከሰሞኑን ኦርቶዶክስያን ባለማተብ ወጣቶቹን በተለይ የሚያበረታታ የሚያነቃቃ ንግግር ተናግረዋል። እሱን እንመለከታለን። ሲቀጥል ደግሞ ቲክቶክ ላይ ውር ውር የሚሉ ሁለት መናፍቅ ልጆች አሉ። እነሱም ያደረጉትንና የተናገሩትን ንግግር ማስፈራሪያና ዛቻ እኔ ላይ ብቻ አይደለም፣ ብዙ ኦርቶዶክስያን ባለማተቦች ላይ ሲያደርሱ የነበሩትን ነገር በሙሉ እንመለከታለን። ወንድማችን ባሮክም ከተፈታ በኋላ እነሆ ትናንትና ማታ አግኝተነዋል ማለት ነው። እሱን አብረን የምንመለከተው ይሆናል። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትዘነጉ። ወደ ቪዲዮ። በሃይማኖቴ ከመጣ ዛሬም ነገም እነግርሃለሁ፣ ይምረርህም ይጣፍጥህም። ምንም ስም ስጥ፣ ምን በሃይማኖት ከመጣ እነግርሃለሁ፣ እነግርሃለሁ። እርግጠኛው ሆኝ ነው እስከ ሞት ድረስ። ይሄ ምንም ወደ ኋላ የምንልበት መንገድ የለም። እውነት ያለው ከሆነ ፍርድ ቤት እንገናኝ፣ ይክሰሰኝ። ወንጀለኛ ነው የሚል ካለ ፍርድ ቤት ከሶ ማስፈረድ፣ ህዝብ ፊት አቅርቦ ማስፈረድ ወንጀሉን አንድ ሁለት ሶስት ብሎ ቆጥሮ በመረጃ ማቅረብ ነው። ዝም ብሎ ብድግ ብሎ አልወደውም፣ እጠለዋለሁ፣ አልስማው የሚል ነገር ቢኖር እንደሰማችሁት ነው። እንግዲህ ብፁ አባታችን አቡነ አብርሀም በረከታቸው ይደርብንና ያኔ ከሶስት ዓመት በፊት ኦርቶዶክሳውያን ባለማዕተቦች በተጨቆኑ ጊዜ፣ ቅድስት ቤተክርስቲያን ጥቁርና ማቅ በለበሰች ጊዜ ከብፁ አባታችን ከአቡነ ጴጥሮስ ጋር በመሆን ኦርቶዶክሳውያን ባለማዕተቦችን እንደ እረኛ ሆኖ ከበጎቼ በፊት እኔን፣ ከልጆቼ በፊት እኔን ሲሉ የነበሩ አባት እንደነበሩ ሁላችንም እናስታውሰዋለን። ብፁ አባታችን እንግዲህ ከሰሞኑ የተናገሩት ንግግር ሁላችንንም ኦርቶዶክሳውያን ባለማዕተቦችን በተለይ ደግሞ ወጣቶችን ያበረታታል ብለን እናስባለን። ቅድስት ቤተክርስቲያናችንን ለመጠበቅ ዘብ የሚቆሙ አባት ከፊት ቀድሞ ከልጆቼ በፊት እኔ የሚሉ አባት እንደሆኑ ሁላችንም እናውቃለን። የብፁ አባታችን በረከት ከሁላችንም ጋር ትደር። እንግዲህ ብፁ አባታችን አቡነ አብርሃም ሁሌ ወጥተው እንደዚህ በተናገሩ ቁጥር ኦርቶዶክሳውያን ባለማተቦችን ከማነቃቃት በላይ አልፈው ደግሞ ሌሎች ኔጌቲቭ አድርገው የሚረዱ ሰዎች በተናገሩ ቁጥር ወደ ፖለቲካ፣ ወደ ዘር ነው የሚቀየርባቸው። እሳቸው ብቻ አይደሉም ለቅድስት ቤተክርስቲያን ዘብ የሚቆሙ እንደና አቡነ ጴጥሮስ እንደና አቡነ ናትናኤል ያሉ አባቶች ትንሽ ንግግር አውደመረት ላይ በተናገሩ ቁጥር እንግዲህ ወደ ዛር ወደ ፖለቲካ ነው የሚቀየርባቸው። ሁሉም እንግዲህ እንደዚህ የሚያስቡትም በሙሉ ማምላክ ወላዲ ታምላክ ልቦና ትስጣቸው ማለት ፈልጋለሁ። የብፁ አባታችንም በረከት ከኛ ጋር ትድር። ሁላችሁንም ያን አቃል ብዬ ሰለማስብ ነውና እንዶ በዚህ ሰዓት ሳልናገር ማለፍ የማልፈልገው ነገር ቢኖር ብፁ አባታችንን በፊት ነበረ ብዙ እስስር ውስጥ የሚከቷቸው በተለይ በዚህ ከዓመቱ በፊት ከሶስት ዓመት በፊት የነበረውን ነገር ሁላችሁም እንደምታስታውሱት ነው። በጣም ነበረ የሚጫኗቸው፣ በጣም ነበረ የሚሏቸው። በአሁኑ ሰዓት ላይ ደግሞ የተሾሙት እንግዲህ እግዚአብሔር እንደሚያውቀው እማ አምላክ ወላዲተ አምላክም እንደምታውቀው በዘር እንደተሾሙ ያለ ቤተ ክርስቲያን ቀኖና እንደተሾሙ እንግዲህ ማንም የሚያውቀው ነው። ሲኖዶሱ መንፈስ ቅዱስ ነው የሚመራው ነው የሚሉን። ሲኖዶሱን መንፈስ ቅዱስ ነው የሚመራው ሁሌ ነው እንደዚህ የሚሉን። ነገር ግን አሁን ላይ መንፈስ ቅዱስ የመራው እስከማይመስል ድረስ በፖለቲካ የተሾሙ እስኪመስል ድረስ ነው እያደረጉ ሁሉና፣ አለን አለን ለማለት ነው ባይዘው። ሶሻል ሚዲያ ላይ እንደዚህ ብፁ አባታችን አደረጉ ብፁ አባታችን አደረጉ የሚባለው ይህን ነገር እኔ አላቅም። ብቻ ለሁሉም ልቦና አትስጣቸው። ይህንን ነገር አንዴ ስሙት። ልደተ ቃል ትናንትና ከሰዓት አካባቢ የተናገረው ንግግር ነው። አንዴ ስሙት እና ሌላኛው በዚህ አጋጣሚ ማስላላሽ ፈልገው መልእክት። እንግዲህ ብፁ አቡነ ሳዊሮስ ብፁ አቡነ ሳዊሮስ የሲኖዶስ ስራ አስኪያጅ ናቸው አይደለ? የሲኖዶስ ስራ አስኪያጅ ናቸው እና አንሳቸው ከኦሮሚያ ክልል የመጡት ኦሮምኛ ቋንቋ በደንብ ይናገራሉ ይችላሉ። ስለዚህ እዛ ክልል ላይ ያሉትን ክፍተቶችን ከእሳቸው ጋር አንድ ላይ ህዝቡን እንደ ህዝቡ አንድ ላይ ፕሮቴስታንቱ ተሻምቶ ሊወስድብን ነው እኛ ግን እዛ አካባቢ ላይ ያሉት አባቶች ላይ የምናነሳቸው ትችቶች ምናምን ነገር ጥሩ አይደለም። በቃ እንደ አባት ከተሾሙ ቤተክርስቲያን ስልጣን ከሰጠቻቸው እንደ አባት የመቀበል ግዴታ አለን። አቡነ ሩፋኤልንና ብፁ አቡነ ሳቢሮስ ላይ ከፍተኛ ትችት ነው ማየው። ከኛ ሳይሄድ ምን አይነት ትችት ይሄ፣ እኛ አባት አይመራኝም፣ ይሄ አይመራኝም፣ ይሄ እንደዚህ ያደረገኝም፣ ይሄ ነገር አያዋጣም፣ ይሄ ነገር አያዋጣም። ቤተክርስቲያን አምና ወንበር ላይ ያስቀመጠችውን አባት መተቸት ለእኔ አግባብ ነው ብዬ አላስብም። በተቻለን አቅም ከእነሱ ጋር ተቀራርበን ነው መስራት ያለብን ብዬ ተቀራርበን መስራትን ያለብን በደንብ አድርገን እዛ አካባቢ ላይ ያለውን ክፍተት መሙላት ይኖርብናል። ተቀራርቦ መስራትን የመሰለ ነገር የለም እና እኔ አሁን እግዚአብሔር ቢወድና ቢፈቅድ ከነኚህ አባት ጋር የመገናኘት እድሉ ቢኖረኝ ብዬ መርጣለሁ መርጣል ከብፁ አቡነ ሳዊሮስ እና ከአቡነ ሩፋኤል እነዚህ ኦሮሚያ ክልል ላይ ካሉ ሊቃነ ጳጳሳት ጋር ምንድን ነው ያለው ነገር እ እንዴት አድርገን ነው ተባብረን ልንሰራ ምንችለው? እንዴት ነው ውጤት ልናመጣ ምንችለው? ክልሉ ላይ በጣም በሚሊዮን የሚቆጠሩ ኦርቶዶክስ ነው ያለ እና እጅ ለእጅ ተያይዘን ከምንፍቅና ማዕበል ልናወጣቸው ይገባል። እንደሰማችሁት ነው እንግዲህ እኔ ከነ ልደተቃል እንደዚህ አይነት ንግግር አልጠብቅም ነበረ። ብዙ ጊዜ እግዚአብሔርን ቃል ወንጌል ሲነግሩን ስንሰማ ነበር። ላይቭ ላይ ቁጭ ብለን ስንረዳቸው ነበር። አሁን ላይ ግን ለተቃለ የተናገረው ነገር እግዚአብሔር ነው መላችሁ፣ በጣም አሳፍሮኛል። እኔ እንደዚህ አይነት ነገር አልጠብቅም። አቡነ ሩፌል ጋር ስንል ምን አደረጉ? እንግዲህ ሊሆን ይችላል አናቅም፣ ግን ይቺ ቅድስት ቤተክርስቲያን እንዳሁኑ ዘመን የተጨቆነችበት ጊዜ ላይኖር ይችላል በነገራኛ መር ጊዜ እውነትን ተጨቁናለች እቺ ቅዱስ ቤተክርስቲያን። በእኛ ዘመን በእኛ ዘመን ደሞ ይሄው እንደዚህ እየሆነ ይገኛል። ይሄ ጊዜ ለቅዱስ ቤተክርስቲያን ተመችቷታል ብላችሁ ታስባላችሁ? እናንተ ተመችቷታል ብላችሁ ታስባላችሁ? ካህናት አባቶች ቀድሰው ሲወጡ እየተገደሉ ያሉበት ጊዜ፣ በድንጋይ ተጨፍጭፈው እየተገደሉበት ያለ ጊዜ፣ መቅደሱ ውስጥ በጩቤ እየተወጉ እየተደበደቡ ያሉበት ጊዜ ነው በአሁኑ ሰዓት እና ይሄ ጊዜ ተመችቷታል ይህ ጊዜ ለቅዱስ ቤተክርስቲያን

ብዙ ማልቀበላቸውም ምክንያቱም ዘርና ፖለቲካን ብቻ ጥቅማቸውን ብቻ ስለሚነዱት መኪና ስለሚለብሱት ልብስ ስለሚመገቡት ምግብ ብቻ ነው የሚያስቡት። እንደነኛ አይነት አባቶችን ደሞ እኔ በበኩሌ አልቀበልም። ሁላ እንዶ ፍርዱን ከመድኃኔዓለም እንጠብቃለን። ወደ ቀጣይኛው ቪዲዮ እናልፋለን። አለየ ያሳደጉ አይደል የሚባሉ ከዚህ ቤት እዚያ ቤት እየዘለለ ያደገ ልጅ ቤተሰብ ያልተቆጣጠረው ቤተሰብ ያልመከረው አሳዳጊ መከረው የበደለው ልጅ ከዚህ የተሻለ ነገር ምን እንዲናገር እንጠብቃለን? ቤተሰቦች የሆነ ቪዲዮ ለቅቄ ነበረ ያን ቪዲዮ አስወርደውብኛል። እንግዲህ ህብረታቸውን እያሳዩ ነው። ስለዚህ እኔ በቲፎዞ ደግሞ ደሞ የሚመራ ክርስትና አላውቅም። እና እኔ የምትወዱኝ ሰዎች ያው አካውንቴም እንደዚህ ሪፖርት መጥቶብኛል። በደንብ ኮፒ ሊንክ ሼር ሪፖርት እንድታደርጉልኝ እፈልጋለሁ። ፒሊንካቸው ያስፈልገኛል። ይቅርታ ለመጠየቅ ነው የመጣሁት። አሁን አሁን እዚህ ሶሻል ሚዲያ ላይ የማንም ሕፃን የሶስተኛ ክፍል ተማሪ እየመጣ ሽቅብ አባቶች መናገር ይፈልጋል። ይህንን ቪዲዮ አንድ የተመልከቱ ጳጳሳት ጭምር ናቸው ከዚህ ችርት ርት እናት ጋር የተያዙት። የእነሱ ግለሰባዊ ማንነታቸው ክብራቸው ሲነካ ብቻ ነው በሰዓታት ልዩነት ቶሎ ብሎ ተነስተው መግለጫ የሚሰጡት። ከዛም ብሎ ብሎ ደግሞ ትናንትና ካሜራ ስደቅ ነው ይኸው ማስተባበያ ሰጡ። ከናንተ ክብር የዚችና ክብር ይበልጥብናል። የእናንተ ክብር ለእኛ ምናችንም አይደለም። እንደ አባት ራሱ ማየት ከቁምን ቆይተናል። ምክንያቱም ከቅድስት ቤተ ክርስቲያን ክብር የራሳችሁን ክብር እያስቀደማችሁ ስለምትነዱት መኪና፣ ስለምትለብሱ ልብስ፣ ስለምትመገቡት ምግብ ብቻ ነው ስለምመኑ አታስ እኔ ምል አቡሺ መጀመሪያ በደንብ ብታደግ አይሻልም? አትማርም? ትምህርትን ስራ የለም? ማን ነው ትምህርት አትማርም? ምንድን አሁን አንተ ለዚች ቤተ ክርስቲያን ቤተ ክርስቲያን የመረጠቻቸውን አባቶች ሽቅብ ልትናገር አንተ መጀመሪያ ማን አንተ እኮ በዚህ እድሜ ሰንበት ትምህርት ቤት ገብተህ ገና መማር ያለበት ጊዜ ነው እንዴ! አንዳንዴ ሰዎች ይልኩልኛል ቪዲዮን የሆነ ትተቻ ያለ አባቶች ትናገራለህ። ምእመን እኮ ነህ አንተ ማለት መማር አለብህ። ገና ማወቅ ሕፃን ዝም ብለ እየመጣውን እዚህ ጋር ስለ አባቶች ምናምን አንተ ልታንጓጥጥ፣ የሚነዱት መኪና ስለሚጨነቁት ነው ምናምን ብለ በዚህ ልክ አንተ ልታዋር ማና? አንተ ለዚህ ቤተ ክርስቲያን ማኑ ጠበቃ ያደረገ? ምህመና በቃ ከቤተ ክርስቲያን አገልግሎት ተገልግለት ይሄዳል። ስለ አባቶች የሚመለከተው ክፍል አለ፣ የሚመለከቱ ይጠይቃል። እንዴ እናት አባት የለም ቤተሰብ የለም? በረንዳን ያደከው የሚቆጣጠር ምናምን የሚመክር የለም እንዴ? ቅርሻ ታምጠን ብድል መናፍቅ ሜንጤ ኦርቶዶክሳዊ ባለማህተቦች እንግዲህ ዘንድሮ አባቶችን እኛን መከራ መከራለን እያሉ ነው። ይህንን ቪዲዮ በደንብ ኮፒሊንግ ሼር ሪፖስት እንድታደርጉ ልን ፈልጋሉ። ይህንን ቪዲዮ አንድ ይውልኝ ነገር ይፈልጋል። ቅርሻት ጥንብ ድል በመናፍቅ ጴንጤ እንደዛ ነው። ቪዲዮ ሰርች አንተ ማፈመስ ባልፈልግም፣ ነገር ግን ማስፈራሪያና ዛቻ ከየትም አይደርስም። አይደለም ያንተ ማስፈራሪያና ዛቻ፣ ስንቱን ማስፈራሪያና ዛቾች አልፈን ነው እዚህ ጋር ይቆም ነው። ከፊት የሚመጣብን ን ጠላት ተዋክተን መክተን መጣል አያቅተንም። ቆብጭ ነው ቤተክርስቲያንን እያሸማቀቋት ያሉትን ነው መዋጋትና መናገር መተቸት ያቃተን። ቪዲዮችን ገብቼ ስመለከት ወንድም ባሮክ ለጠቁሞና ቪዲዮ ሰርቶ ካሳሰሩት ልጆች መካከል አንዱ አንተ የናጡት ነካሽ ባንዳን እንዳንተ አይነቶቹን ቆብጭ ነው በነዋ የተታለሉትን ነው ወጥቼ የማልናገረው ድንጋይ መናፍቅ ባለማእተብ አንደ በታችሁ ያስቀናል ነው እምልህ ልንገር አቡሽዬ እናንተው ልትፈምሱ ሰው እንዲያውቃችሁ ምናምን ብዙ ነገር ለማድረግ ሀሳባችሁ ሌላ አጼ ናፋቂ ስለሆናችሁ ብዙ ነገር ታስባላችሁ ብዙ ነገር ታደረጋላችሁ እኔ ግን እውነትን እያወራው አገር ምድሩ ያቀኛል ችግር የለውም እናንተ ለዛ ስሩ ለምን እንደምትሰሩ አሁን ገብቶናል እኔ አንድ ነገር ረገጣ አድርጌ ልንገርህ የቤተክርስቲያን አባቶችን እግዚአብሔር ያከበራቸውን ቤተ ክርስቲያን አክብራ ስልጣነ ክህነት የሰጠቻቸውን አይደለም፣ ማንንም ሰው ከመሬት እየተነሳ እንደዚህ እንድትዘረጥጥ አልፈቅድለም። አለጌ ያሳደገ ከሆንክ ብልግናን እዛው ቤት ላይ እግዚአብሔር ቃል እናት አባትህን አክብር ይላል። ገብቷል። ስለዚህ አይ እናከብርም ብላችሁ እንደፈለጋችሁ ምናን እስከዛሬ ውርታል። ከዚህ በኋላ ይበቃል። ባሮክ ምናምን ትላለ እንዴ? ባሮክ የሰው ቤት በረበረው ወንጀል ሰራ ታሰረ። የትኛውን ወንጌል ሲሰብክ ታስሮ ነው? ምንድን ነው እናንተ። በቲፎዞ ማስታወቂያ ምናምን እያላችሁ አይደል የምትበዘብዙት ቤተክርስቲያን። ስለዚህ እዛ ላይ ቅንጭብጫቤ ስለምታገኙ ቲፎዞ ናችሁ፣ ደጋፊ ናችሁ። ስለዚህ ስለ ሰው ነው የምትጫወቱት እናንተ እንዴ። ምንድን ነው እንሙት፣ እንሰንጠቅ፣ እንፈጭ አላችሁ ያሉት ይበቁናል። አባ እኛ የሞተልን አምላክ አለ። ልታሻሽሉ ይሁን ምን ልታደርጉ እንደሆነ ባናቅም፣ በጣም እንሙት እያላችሁ ነው። እንሙት እንጥፋ በቃ ምናምን። በአገር ሰላም ነው አባ፣ አባቶች እያጠፉ ልክ ናቸው። በደንብ ልንገር አይደል፣ እኔ የሚመሩኝ የሃይማኖት መሪዎች ሰው ናቸው። ሊያጠፉ ሊሳሳቱ ይችላሉ። ግን እያጠፉ ልክ ናቸው። እናንተ ያልመረጣችሁት አባት አባት አይደለም። እናንተ ያልመረጣችሁት መንግስት መንግስት አይደለም። ስለዚህ ይበቃል። አቦሽዬ፣ እስካሁን በደንብ ሰምተናል። ከዚህ በኋላ ይበቃል። እናት ከወለደች ከዚህ ኋላ ስለ አባቶች እየወጣ አውራ የዛኔ ህግ እንዳለና እንደሌለ እያያቸው ታያለ። ስለዚህ ብታርፍ ይሻላል። ልጅ አባቱን፣ ምእመን ደግሞ ቤተ ክርስቲያኑን ይመስላል። ቅርሻ ታምጥን ብድል በመናፍቅ ፔንጤ እንደዛ ነው። ቪዲዮ ሰርቼ አንተ ማፈመስ ባልፈለግም፣ ነገር ግን ማስፈራራና ዛቻ ኢየሱስ ክርስቶስ ከማርያም በፊት አለ ነበር አለ ነበርም አለ ነበርም። እናት ሳትኖር ልጅ አይኖርም። ልጅ የሚኖረው እናት ስትኖር ነው። እናት ወለደችው፣ መጣልን፣ አለቀ። ምን ጥያቄ አለው? ልጅ አሳዳጊ ከሌለው ቤተሰብና ሀገርን አሳፋሪ ነው የሚሆነው። እንኳን በእንግሊዝኛ ማውራት አልቻላችሁ። በአለም አቀፍ ደረጃ ታሰደቡን ነበር። እነዚህ ሁለት ነንሽዬ ልጆች መጽሐፍ ቅዱስ አንብበው አይደለም እንደዚህ ዓይነት ባህሪ የያዙት፣ ልጅ ያዘው ነው። እነዚህ ልጆች ከቤተ ክርስቲያናቸው የተማሩትን ነገር ነው እዚህ ሚዲያ ላይ መጥተው የሚያንጸባርቁት። አንዱ ይሄኛው ትንሽዬው ልጅ ምን ይላል? ቤተ ክርስቲያኑን በስድብ ያቆነጃታል። በጉልበቱ ሊጠብቃት ይሞክራል። እችየታችን ደግሞ ኢየሱስ ክርስቶስ እናቱን ፈጥሮ ሳለ እናቱ ባትኖር ኖሮ ኢየሱስ አይኖርም የሚል ከባድ መንፍቅናና ከባድ ክህደት የጣውት አብልኮ የሚባል ነገር ታወራለች። ከዛ በኋላ ደግሞ ኑ በብርሃኑ ተመላለሱ። የቱ ነው ብርሃን? በስድብ የሚጠበቀው ክርስቶስ ነው ብርሃን ወይስ እናቱ የፈጠረችው ክርስቶስ ነው ብርሃን? በአሁን ኛ እንጥራችሁ እንካን የሌለው አባትነት ያለው ክርስቶስ ጋር ነው። ክርስቶስ የማይመራችሁ ልጆች ስለሆናችሁ ነው። ባለጌ ልጆች ይሆናችሁ እናንተ። ለኛ የምታደርጉትን ጥሪ እዛው አቆዩትና ባይዘዌ ጨዋ ነው መጥራት የሚችለው ኖ በብርሃኑ ተመላለሱ እንከን የሌለው አባት አለ እሱም ኢየሱስ ይባላል የዘላለም ህይወት ብቻ አይደለም የሚሰጣችሁ ባይዘዌ ቆንጆ የሆነው ጨዋ የሆነው ህይወት በመንፈስ ቅዱስ በኩል ማንነታችሁን ቅርጽ እንዲኖር ያደረግላችሁ ኖ እንደሰማችሁት ነው እንግዲህ እኔ የነኝ የሁለት ልጆች ቪዲዮ ሁሌ ይምጣልኛል እግዚአብሔር ነው መላችሁ የእነሱ ማስፈራሪያና ዛቻ የትም አያደርስም እኛ ስንት ማስፈራሪያዎችን ስንት ዛቻዎችን አልፈን ነው እዚህ ጋር ልንቆመቻለሁ። በመጀመሪያ ደረጃ ስለ አባቶች ወጥታችሁ ተናገሩ አትናገሩ ብላችሁን ሳይሆን እኛው ራሳችን ካሁን በኋላ ተተነዋል። ምክንያቱም አምላክ ወላዲተ አምላክ አልፈጠረችብንም፣ ኢየሱስ ክርስቶስም ፍራቻን አልፈጠረብንም። ለእሱ ለኢየሱስ ክርስቶስ ለአምላኳ ያልተመቸች ምድር ለኛም ልትመቻችልም። ፈርተን ሳይሆን ካሁን በኋላ በእንደዚያ ነገር ጉዳይ ላይ ዝም የምንለው ከጀርባ ላሉ ቤተሰቦቻችን ስንል ነው ከጀርባ ላሉ እናት አባቶቻችን ስንለው ዘመዶቻችን ስንለው፣ እንደዚህ አይነት ነገሮችን የማንሰሩ የማንናገሩ፣ የእናንተን ጥላቻ ንግግር የእናንተን እንደዚህ አይነት ነገር አንፈራም። ሁሌ ነው ቅዱስ ቤተክርስቲያን እንደዚህ የምትጠቅሷት፣ ሁሌ ነው ቅዱስ ቤተክርስቲያን ነው የምትናገሯት። እንደው ስብከት ብላችሁ እንኳን አውደ ምረታችሁ በዛ ባዳራሻችሁ ውስጥ የምትናገሩት ሁሉ ነገር እግዚአብሔር እግዚአብሔር በሚያውቀው ማምላክ ወላዲተ አምላክ ምስክሬ ነች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ካልተሳደባችሁ ካልነቀፋችኋት ወንጌል የሰበካችሁ እስከማይመስል ድረስ ነው። እንግዲህ አውደምረታችሁ ላ እችን ቤተክርስቲያን ሳትሰድቧት እችን ቤተክርስቲያን ስለዚህ ቤተክርስቲያን አስተምሩ ሳትነቅፉ ያለፋችሁበትን ነገር አይተናናቅም። እማምላክ ወላዲታም ላይ ለእናንተም ልቦና ተስጣችሁ እኔ ምን ማለት አልፈልግም። እቺን ቅድስ ድንግል ማርያም እቺን እናት እንግዲህ የምታምኑበት የምታመሰግኑበት እሷ ራሷ ልቦና ትስጣችሁ። ምን ማለት አልፈልግም። ዛሬ የመጀመሪያ ቪዲዮ እንደመሆኑ መጠን እንግዲህ በዚሁ እናበቃለን። ሁላችሁም ኦርቶዶክሳን ባለማተቦች ይህን አካውንት ሰብስክራይብ እንድታደርጉ ስል በልዑል እግዚአብሔር ስም እጠይቃችኋለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር እንሰንብት።